ሰላም ሰላም ውድ የቻናሌ ተከታታዮች ዛሬ የማሳያችሁ ሁለት ነገር ነው አንደኛ ፖፕ የምትጠቀሙ ልጅ ሁላችሁ ፖፕን የምትጠቀሙ ፖፕን የምትጠቀሙ ልጆች ሁላችሁ የምነግራችሁ ማስጠንቀቂያ ሪከበር ግድ ግድ ግድ ይላቸዋል ሪከበር ማለት የስልክ ቁጥር ኢሜል የሆነ ነገር ሪከበር ለምሳሌ በኢሜል ከፍታችሁ ከሆነ ስልክ ቁጥር ሪከበር ያስፈልጋቸዋል ግዴታ የሚሆነው ስልካችሁ ቢጠፋ ስልካችሁ ውሃ ውስጥ ቢገባ ስልካችሁ ቢበላሽ ስልካችሁ ሌባ ቢወስድባችሁ እንዴት አድርጋችሁ መመለስ እንደምትችሉ ነው የማሳያችሁ። ስለዚህ ግድ ሪከበር ሊኖራችሁ ይገባል። ሁለተኛ ፖፖ መጠቀም ከፈለጋችሁ የፈለጋችሁትን ያህል አካውንት ክሬት ማድረግ ትችላላችሁ። 3፣ 4፣ 5፣ 6 የፈለጋችሁትን ክሬት ታደርጋላችሁ በአንድ ስልክ የፈለጋችሁትን በአንድ ስልክ ነው። የእናት የእህት የወንድም የፈለጋችሁትን አሻራ ሰጥታችሁ መስራት ትችላላችሁ። የፈለጋችሁትን በአንድ ስልክ እስከፈለጋችሁ አካውንት መጠቀም ትችላላችሁ። ሁለተኛ ቪዲዮን ስትጀምሩ ላይክ፣ ሼር ሰብስክራይብ ማድረግ እንዳትረሱ። ለእናንተ አይጎዳችሁም፣ ለኔ ጠቅመኝና አበረታቱኝ። ዳይ ወደ ቪዲዮ ቀጥታ ወደ ፖፕ እንገባለን። ፖፕ ከገባን በኋላ እንደዚህ ጎግልም፣ ፌስቡክ እንደዚህ ያመጣልና ሎጊ እዚጋ ጉግል የምትለው ሎጊ እንላለን። ጉግልም እናካታለን። ጉግልም ከነካን በኋላ ይሄ እዚጋ ያቸውት ክሬት ያደረኩት ይሄ ሁሉ ክሬት አረጀ የምጠቀምበት አካውንት ነው። እኔ አድ አካውንት ብዬ አዲስ አካውንት ሌላ ኢሜል ይሄ ኢሜል የሌላ ሰው ኢሜል ነው። ኢሜሉን ተጠብዬ እዚህ ላይ እንዴት አድርጌ እንደምጠቀሙ አመሳያችሁ። በዚሁ አጋጣሚ ሌላ ስልክ ወደ ሌላ ስልክ እንዴት እንደምቀይሩ ይሄው፣ ልክ እንደዚህ ነው። ግን ቪዲዮ አላላችሁ፣ አምስተኛ ቪዲዮ እየጠፋብኝ የኢሜል ፓስዋርድ ከሚል ከዛ ገብታችሁ ማየት ትችላላችሁ። ይህን ስነካው ልክ እንደዚህ የዞረ ነው። አሁን ምን መጣሉ፣ ኢሜል እዚህ ማስገብ፣ ኢሜል አድረስ እዚህ ጋ ኢሜል ንሞላለሁ እዛ እዚጋ ኢሜይል ስሜን የኢሜይል ስሜን አስገበው። ካስገበው በኋላ ኔክስት እላለሁ። ኔክስት እምትለውን እዚጋ ነካለው። አስገብቻለሁ ሙሉ ስሜን። ኔክስት እምትለውን ከነካው በኋላ አሁን እዚጋ ደግሞ ፓስዋርድ ይጠይቃል። ስትሮንግ የሆነ ፓስዋርድ ፊደል፣ ቁጥር፣ ወዘተ ስትሮንግ የሆነ ፓስዋርድ ስምንት ዲጂት። ስምንት ዲጂት ፓስዋርድ ታስገባላችሁ። ይህም በወረቀት መያዝ ይኖርባችሁ። ለምን የኢሜል ፓስዋርድ ስለሆነ የማይረሳ። አሁን ው ፓስዋርድ የሞለው እዚህ ጋር ኔክስት ላለ። ኔክስት ካልኩ በኋላ እዚህ ጋር ምን ይመጣልኛል? አይ አግሪ የሚል ይመጣልኛል። አይ አግሪ አልኩት። አይ አግሪ ካልኩት በኋላ ደግሞ አይ አግሪ ስለው ልክ እንደዚህ ይመጣልኛል። እኔ ቬሪፊኬሽን ኮድ ስላልሞላሁት ስር ቁጥር መሙላት አልፈልግም። እዚህ ማለት የኢሜል ሪከበር ነው። እኔ ካንስል ብዬ አልፋለሁ። ካንስል ብዬ አልፋለሁ። እዚህ ጋር ሆም አድሬስ ይለኛል። እኔ አድሬስ የመሙላት አልፈልግም። እናንተ መሙላት ከፈልጋችሁ አዲሳችሁ መሙላት ይችላላችሁ። እኔ ስኪፕ ብለዋለሁ። ስኪፕ ስለው ዳይሬክት እንደዚህ ከፍትልኛል። ቅድም ስድስት ኢሜል ነበረኝ፣ አሁን ሰባት ኢሜል ሆነ ማለት ሰባት ኢሜል ክሬት አደረኩ። አያችሁ፣ በአንድ ስልኬ ሰባት ኢሜል ክሬት አደረኩ። ስለዚህ እዚህ ጋር አሁን ደግሞ ክሬት ያደረኩት አዲስ ዜሮ ዜሮ የሆነ ፖፖ አካውንት ከፈትኩ። ትንሽ ጠብቃል። ይሄ እንዴት ነው የሚከፍት? ያ አያችሁ፣ አሁን መንከፈትኩ። ዜሮ ዜሮ የሆነ አካውንት አያቸው። ዜሮ ዜሮ ዜሮ አዲስ አካውንት ክሬት አደረግኳል። ስለዚህ ከዚህ ላይ የፊት አሻራ የፈለጋችሁትን ሰው ጓደኛም ይሆናል፣ እህትም ወንድም የሆነ ሰው የፊት አሻራ ተሰጣላችሁ፣ ተሰራላችሁ ፖፖ እንደፈለጋችሁ መስራት ትችላሉ። ሌላ አካውንት አሁን ክሬት ታደረጉ። ሌላ ነገር አሁን ደግሞ የማሳያቸው ሪከቨር፣ ትልቁ ማስጠንቀቂያ ሪከቨር። ሪከቨር እንዴት አድርጋችሁ እንደምትሰሩ እዚህ ላይ ሪከቨር፣ ግድ ግድ ግድ ይላቸዋል። ሪከበር ካላረጋችሁ እናንተ ፖፕን ምን ማተማመንበት? ዛሬ ስልካችሁ ይጠፋ የለፋችሁበት ገደል ገባ። ነገ ስልካችሁ ይሰበር የለፋችሁበት ገደል ገባ። ስለዚህ ግድ ግድ የማስጠነቅቃችሁ ሪከበር። እዚህ ጋር ሴቲንግ እንገባለን። ሴቲንግ ጋር ነካን በኋላ ምን ይመጣልናል? እንደዚህ አይነት ኢንተርፌስ ይመጣልናል። አዛ እዚህ ጋር ከላይ እቺ ቀይ ናት፣ አያችኋት? ቀይ አያችሁ? ወደ ውስጥ ስገባ ይሄን ቀይ ስለዚህ ሪከበር ምናደርግ ከዚህ ላይ ሪካቨር አሁን እዚህ በስልክ ቁጥር ይላል ሲት ፓስወርድ ይላል በኢሜል አድረስ ይላል እኔ በኢሜል አድረስ ነው ፈልገው በፌስቡክ ማልፈት ግን እዚህ ጋር ይሄኛው ከፈትኩት ስለዚህ መሰረት የሚለው አሁን ሪካቨር ማድረገው ደግሞ አትመን የሚለው ነው አትመን የሚለውን ኢሜልን ሪከበር አረጋለሁ እዚህ ጋር የኢሜል ስሜን አስገባለሁ የኢሜል ስሜን ካስገባው በኋላ የኢሜል ስሜን ካስገባው በኋላ ምን ይላክልኛል ፓስወርድ ይላክልኛል አሁን እዚህ ጋር ኔክስት ብለውና ለሳያችሁ ፓስወርድ የሚላክልኝ ወይ በኢሜል ከሆነ በኢሜል በከፈትኩ በሪካቨር ባረኩ ነው የሚላክልኝ እዛው ፖፕ ባለበት አሁን ፖፕ ነካውት ሪስ ነው ኔክስት ምን ነው አሁን እዚህ ጋር ይሄ ነገር ትንካኝ ከዚህ ላይ ብዙ ሰው የሚሸውደው እዚህ ላይ ነው ይሄ ነገር ኖቲፊኬሽን ነው ስለዚህ ይህን ነገር ማስተካከላችሁ ቬሪፊኬሽን ኮድ የሚላክበት ቦታ ነው ስለዚህ እቺን ወደዚህ ትስቡና ላይኛው አለችበት ላይ ስትሬት ትደርጓታላችሁ አያችሁ እዚች ላይ ስትሬት አሁን ትለቋታላችሁ አያችሁ ስለዚህ ከፈተ ሶ እንደዚህ ደግሞ ሲል አዚ ጋ ምን ተራረጋላችሁ እቺን ሪሰንት ስትሏት ፓስዋርድ ይመጣላቸዋል ፓስዋርድ ሲመጣላችሁ፣ ፓስዋርድ እዚህ ላይ ትሞላላችሁ። ስድስት ዲጂት ፓስዋርድ ይመጣላችሁ። ፓስዋርድ በኢሜይላችሁ ላይ የሚላክላችሁ ከዚህ ላይ ትሞላላችሁ። ሞለው እኔ ሞለው ተስከስፍራ ላይ ይሄው ሞልቻለሁ። ልክ እንደዚህ ኢንተርፌስ መጣለ አያችሁ። ቅድም ይሄ መሰረት የሚለው ብቻ ነበረ። ቅድም ቀይ ነበር፣ ይሄን አሁን እንደዚህ ሆነልኝ። አያችሁ፣ ቅድም ይሄ ቀይ ነበር። አሁን ልክ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት። ስለዚህ ቅድም ቀይ ነበረው አሁን ሪከበር አለኝ ማለት ነው። ቀይ ከሆነ ግን አደጋ ላይ ናችሁ፣ ጥንቃቄ ይፈልጋል። አደጋ ላይ ናችሁ። ስለዚህ ይህን ነገር ልታስተካክሉ ይገባል። ሰብስክራይብ፣ ሸር፣ ላይክ ማድረግ እንዳይረሳ። ሰላም።